ስሜ አስምራ ሹምዬ ይባላልኝ። ይኸው የነበረው ከደምቢ ዶሎ ዩኒቨርሲቲ ነበረ እና አንደኛ ዓመት ተማሪ ናቹራል ሳይንስ ነ ተማሪ ነበር። ግቢ ላይ ይኸው መጀመሪያ ልጅ ሲቀበሉን በሰላም ተቀበሉን። ከዛም በኋላ ትምህርት ጀምረን ደግሞ ትምህርት ጀምረን ሶስት ሳምንት ምናምን እንደተተማርን

አምቶ ምናምን በልተን እዛ ምናምን መልሶ ያመጡና ዶርም ላይ እንደዛ በቃ በነሱ ጥረት ነው። እስከዛም ያለ አዛ ይሆናል ምናምን ብለን ደሞ በቃ ምንም ሰላም የሌለ ሲሆን ደሞ ዶርም ላይ ነው እየረበሹና ሲያስቸግሩና ዶር ላይ ወጣን። ሁለት ሳምንት ተደፋና ሁለት ሳምንት ተደፍተን መቱ ፕሬዚዳንቱ ምናምን በሁለተያ ሳምንቱ አነጋገርና በቃ አስወጣን ምናምን ስንለውም አማራጭ ያለም አሁንም አትወጡም አለና፣ ከዛ ቀን ጀምሮ ግን ተማሪው በቃ አማራጭ ሲያጣ ህይወቱን ለማዳን ሲል እየበነነ እንትና አለ እኛ ግና መጨረሻ ላይ ነበረ እንዲሁም የሆና አሁን ይረጋጋል፣ አሁን ይረጋጋል እያለ መጨረሻ ላይ ወጣና፣ ስንወጣ ልክ ከደምቢ ዶሎ ጋምቤላ ሰላሳ ወተራኑ ስፖርት ነበረች ስንሄድ እዛ ላይ ሳንደርስ በባስ ነበር ሄደን ነበርና ልክ እየሄድን እያለ ሱዲ ምትባል ከተማ አለች ያዛች ላይ ስንደርስ ከከተማዋ ልፍ አድርጎ የሆነ በረሃ ነገር አለ። እዛ ላይ ደፋና ህብረተሰቡ እዘው የነሱ አዛውንቶችም ነበሩ የነሱ ተማሪዎችም ሌላ ነበርን ተቀላቀለን የነበርን ግና ህብረተሰቡ እንኳን እዛ ያለው አለመናቸውም። በቃ እኛ ና መጡ አስወረዱና በረሃ ላይ ደፍተና እነሱን አሳልፎ የነሱ ተማሪዎችም ነበሩ አሳልፎ ይዟቸው ሄደ። አዛኛን እንደገና መልሰው በጫካው ውስጥ አስገቡነ ጫካው በሩ ላይ ደግሞ ስንደርስ ደግሞ ህብረተሰቡ ትንሽ እንትን ነበርና ሰፈር ነበርና ህብረተሰቡ ወጥቶ እንኳን አማራ ጆሌ፣ አማራ ጆሌ እያለ እየሳቃ ነው ምናም ዝም ያለ ማለት ነው። አዛ ይዘውን ነገቡ። በጣም ጫካው ቀጭን መንገድ ነው በዚህም በዚያም በጥቅጥቅ ያለ ጫካ ነው። ይዘውን ነገቡ። ጫካውን ግማሽ መንገድ እንዳደረግን ሴቶች መራመድ አቃቶቸውና አበቃ ወደቁ። እኔና ግርማ ፊት ለፊት ነበርን ሴቶቹን ከኋላ እነሱን ተነሷ ትነሱ እያሉ እየጎቶታቸው ነው የነበረ። አዛ እኔ ጥፍ ጫካ ውስጥ ገባሁ። ጫካ ውስጥ ገብቼ ሶስት ቀን ዛፍ ላይ ተንጠልጠል አደርኩኝ። በሶስትየው ቀን አማራጭ ጠፋል። እንዳንደውል እንኳን ስልካችን እዚሁ ላይ ስለቀሙን መኪናው ላይ ከዛ በሶስትየው ቀን ያንን ስወጣ የሆነ ሽማግሌ ሰው እያገኘኝና እሱ የት እና የምታወቂያሽ ምናምን አለኝ። ሳሳየው ምናምን እሱ አለቀሰ። እኔ ልጆች ስነገ ማልዳ እንደዚ ሆነ የኔ ልጆች ዩኒቨርሲቲ ያሉኝ አለና የት ነው መሄድ የምትፈልገውን ከፈለግሽበት ቦታ ሰፈር የላኩሽ አለኝ። እኔ መሄድ የምፈልገው መልሰ ወደ ደምቢ ዶሎ ፌደራሎች ወስደን ትሰጠኝ ነው አልኩት። እሱ በቃ እኔን እንዳታስገድልኝ እንዳይነቃ ምናምን አለና እዛፍ ስር የሱንጃቼ ታለብሰና ደብቆ አስቀምጠኝ መኪና ሲመጣ እሱ ለመነ። ከዛም በኋላ እሱ እና ያለኝ ሄጀን ገባና ውስዶ ሱ ለፌዴራል ልጆቹ ሰጣቸው። ለፌዴራል እጅ ነግሬ ነበር ሁለት ቀን ምናምን ስብሰባ አደረጉልኝ። ያንን ያለውን እየተፈጠረውን ችግር መረጃ፣ ሁሉም ነገር ነግሬያቸው ነበር። እስካሁን ግን ምንም የመጣ መፍትሄም የለም። ስነግራቸውን ቦታውን እንኳን ለተማሪ ለፌዴራል የሚያስፈራ ቦታ ነው። እንግዲህ በተቻለን አቅም በዛ ያለው ሕብረተሰብም በቃ ያለውን መረጃ አጣሩ እንላለን ሰራዊትም እንልካለን ብለን እስካሁን ግን የመጣ መረጃ በጣም ኢንፎርሜሽን የለም። በታገቱ በሶስተኛ ሳምንታቸው ግና ሳምዶ የምትባል ጓደኛ ያለች፣ በቃ እሷ የእነሱን ስልክ ያገቷቸውን ስልክ ሰጧት እና አስደወሏታኝ አዛ ዘው ላይ ግና ነፃነት ኑሯት እንኳን እንድታወራ ምናምን አይ። እንትን አይሉም ነበረ፣ አይፈቅዱላትም ነበረ። ደናኔ ደናኔ ብላ ልጠይቃ ምናምን ሌላ ነገር ላወራስ ደናኔ ብላ ዘገችው። በቴክስት ስትጽፈልኝ ግን በቃ ጫካውን ከሰዓት ሰዓት ይቀይሩታል። ዛሬ ወደርንበት ጫካ ነገ ማናድርበትም በቃ ከሰዓት ሰዓት ጫካው ስለሚነቃ እየተባለ እንትን ይባላል ይቀይሩታል። የሚያሳድሩልን ሸራ ላይ አንጥፈው ነው። እንደገና ደግሞ በቃ ምግብ እንኳ ሲያስፈልጓቸው ይሰጡና ሳያስፈልጓቸው አይሰጡንም። እና ለምንድን ነው የፈለጋችሁ ምናምን ስንላቸው፣ እኛ ከእናንተ ጋር ምንም ጠብ የለንም። በቃ ጠባችን ከመንግስት ጋር ነው። የአማራ ዝቦቶ በሞላ ሰላማዊ ሰልፍ ያድርግ ሰላማዊ ሰልፍ ሲያደርግም የጋንግዜ ለት መንግስት ምንድነው ብሎ ጥያቄ ስጠይቅ ልጆቻችን ታግተውብናል ብሎ ሲል ጋንግዘተኛ ጥያቄያችን ለመንግስት እናቀርባለን አዛ መንግስት የጋንግዘ ጥያቄያችን ሲመልስልና እኛ እናንተን የጋንግዘ ወደ ሀገራችሁ እንመልሳችኋለን። ከዛ ውጭ ግና መንግስት በማራ ወቶ ሰላማዊ ሰልፍ አድርጎ መንግስት ጥያቄ ጠይቆ የእኛን ጥያቄ ካልመልስልን ከዚህ ጫካ የትም የትም መውጣት ቀስቀስ ማለት አትችሉም ብለው ነው ያሉ እና ከቻላችሁ ከቻላችሁ ፌደራል አለቺ። ከዛ ውጭ አሁን ከታገቱ ወር ከሁለት ሳምንት የሆናችሁ ነው። በቃ ይኑሩ አይኑሩ፣ ቤተሰብ ይጨናነቃል። ምንም ኢንፎርሜሽን የለም እስካሁን ድረስ ነው። በእገታው ወቅት ስንት ነበራችሁ? 18 ተማሪ ነበርን። አማራዎች ብቻ ናቸው ወይስ ሌላ ብሄር ምናምን ነበ መኪናው ላይ የእነሱ ህብረተሰብም ነበረ ተማሪዎችም ነበሩ እና የነሱን ተማሪዎች እንዲሁም የነሱ ተማሪዎች ለመለመን ምናምን ሞክረው ነበር ስቸው በኦሮመኛ ሰደባቸው እነሱን ደንግጠው ጸጥ አሉ እኛ የእነሱ ህብረተሰብ ነበረ የሆነ ሽማግሌም ኦሮመኛ ሰውዬ ተከተሎ እስከ ግማሹ ድረስ ለምኗቸው ነበረ ዘመድ ከሆን ከዚሁ ላይ እንዳልከተከተው ወስጀን የምዘፈዝፍ አሉተኝ እንደዛ ሲሉተኝ እንደገና እያለቀሰ ተመልሶ ሄዶ ከመኪና ውስጥ ገባ። ማለት እናንተን ብቻ አማራዎችን ብቻ ነው እኛን አማራዎችን ብቻ ነው፣ ውረዱ፣ እኛ ከምንላችሁ ቦታ ትሄዳላችሁ አሉ ና ከዛም በኋላ በቃ እየፈለጋችሁት ነገር ካለ ስልካችን ብራችን ንስጣችሁ ስደዱ ምናምን አሉ ስንላቸውም ይሄ እኛ ከምንላችሁ ቦታው ወዝምራችሁ ቀጥላችሁ ትመጣላችሁ አሉ። እዛ እንዳሉ ነው ወረነ ያኔ ጫካ ውስጥ ይዘው ነገር እንደው አንቺ ከፌዴራሎቹ እንዳመለከት ገልጸሽልናል። ፌዴራሎቹ እንደው የሰጡት መልስ ምን ላንቺስ ምን መልስ ሰጥሽ? ታጋቾቹንስ ለማስለቀቅ ያደረጉት ጥረት እንዳለ የምታውቂው ነገር አለ? አረ ምንም ጥረት እስካሁን ድረስ እያደረጉ የለም ሲጀመርም እስካሁን ድረስ አይ እንደውም የያንዱ ታጋች ወንድ ልጅ ማለት ነው። እሱ ስሙና ለስኩም የቡሬ ሰው ነው እና ሄዶ እስከዛው ድረስ እሱ ራሱ ፌዴራሎችን ለማነጋገሩ ሞክሮ ነበረ። ግና ይጅ እንኳን አለ በቃ ውሎዬን ዛሬ ይጅ ሁለት ቀን በሞላ ብሬን ተመዝብዥ ነው የሚጡኝ እዛ መጨረሻ ላይ በሶስት የው ቀን ዘው ላይ በቃ ነገ ማልዳ ነገ ማልዳ ስለቅቃ እንሰዳቸዋለን። ነገ ማልዳ በቃ አሁን ግማሽ መንገድ አድርገዋል እንትን እያሉ የመጡ ነው። ነገ ማልዳ ተለቀው ወደ ሀገር ቤት ይገባሉ። አሁን አንተ አገር ክልሂድ ሂድ ልሂድ፣ አንተ ከመጣ ደግሞ ደና የተለቀቁትን ልጆች ታስጎዳቸዋለን ምናምን አሉኝ ያለ በባለፈው ዛ ፖሊስ ኮሚሽን ምናምን እሱ ተሰባስቦ አንቺ መኖር አለብሽ ለመረጃ ነሽ ብለው ሂጄ ነበረ እሱም ራሱ እስከዛ ሂዶ አሹፋውን ትም ብለው ነው የላኩበት እንጂ የእነሱ ተማሪ ቢሆን ኑሮ ግን አንድ ቀን ራሱ አያሳድራቸውም ነበር እያስለቀቋቸው ነበር የእኛ ተማሪ ግን እስካሁን ድረስ ምንም ኢንፎርሜሽን የለም ምንም ምንም ከታጋሱ ቤተሰቦች ነው የወንዱ ልጅ በታገቱበት ሦስት እያሳምንታቸው አንድ ቀን ደወለችልኝ ከዛ ውጭ ግና ደውላልኛ አታውቅም። ያው እስካሁን ድረስ ምንም ኢንፎርሜሽን እንደሌላቸው ማለት። እንደው የነገረችሽ ነገር አለ፣ በደወለችልሽ ወቅት ይሄን ይሄን ነገር አጋጥሞናል፣ እንዲሆነናል፣ እንዲ ተደርገናል ወይም የነገረች ነገር ካለ? አይ እንደሚያንገላቷቸው ነው፣ ወንዶችን እያሰሩ ምናምን እንደሚያንገላቷቸው፣ እነሱም የጎው በህይወታቸው ላይ ጠባሳ እንደሚያሳድሩባቸው ያ ጻፈችልኝ፣ በቴክስት ነው የጻፈችልኝ። ከዛ ውጭ ግና ምን ኢንፎርሜሽን ያለ? እኛን ይደፍሩናል አለች። ወንዶቹን ደግሞ አስረው ምናምን ይደበድቡናል አለች። ከታገታችሁበትን ቀን ታስታውሻለች? አሁን ታሳጥር አይደለም ታሳስ ሀያ አራት ላይ መሰለኝ የሚታገት ብቻ በሀያ አራት እንደሆነ አስታውሳለች። አሁን ወር ከሁለት ሳምንት እንደሆናቸው ማለት ነው። አንቺ ወደዚህ መቼ ደረስሽ? ቀኑን አላስታውስም እንጂ ይኸው 3 አመት ምናምን ነው የኔ ከዚህ ከመጣው ማለት እዚህ ነው። እዚህ ፖሊስ ኮሚሽን ባህር ዳር ነው ፖሊስ ኮሚሽንና ብዙሃን መገናኛ አይ ደሞ አንዱ ደግሞ አላወኩትም እንጂ 3 መስሪያ ቤት ነው። ብቻ የጀግብቻ ምናምን ተናግሬያለሁ፣ ግን ከሶስቱ መስሪያ ቤት የህግ አካል ምናምን ፖሊስ ኮሚሽን መሰለኝ ከገባሁበት ላይ አዛ ላይ እጅ ስነግረው እሱ እኔን ለመሳደብ በራሱ ሞክሯል። አዛ እኔ እንዲሁም ተናድጄ ምናምን ጠላ ወጣውን ዛ እነሱ ከቤተሰብ ጋር ምናምን ተነጋግረው ወጡ። እጅ የተፈጠረውን ነገር ስነግረው ይህ ውሸት አተዋሽ አንቺ ገና የምታድጊ ልጅ አይደለች ለምንድነው ውሸት የምተዋሽ? አቱጡ እየተባላችሁ እንኳን እየተባላችሁ እናንተ በምርታችሁ ነው ወታችሁ የመጣል። አትውጡ እንባል እኮ እኔ የዋሸው ያየሁትን አይን ያየው ነው የምነግር እንጂ አትውጡ። ሰላም ሲኖር እኮ ነው እኛም እኳን ልንማር እውቀት ልንሸምት ቤተሰብ የሆነ ብሎ ያለውን የሌለው ነው ተበድሮ የላከን እንጂ፣ ዛ በኋላ የተካሄደ ልንደረድር ወይም ተድንል እንትን አዚህም ቢሆን ባህርዳርም ቢሆን እያየናቸው ስለሆነ ስለዚህ ውሸት አትዋሻል። እኔ የዋሻው አይደለም እውነቱ ነው፣ የተፈጠረውን ነገር እየነገርኩ ያለ አንቺ የምታርጊት ልጅ አንደኛ ተማሪ ነሽ፣ የውሸት ፖለቲካ እያሽ እየመጣሽ እንደዚህ አይባልም ብሎ ዘብሌ ምናምን ሰደበኝ። እዛ እኔ ውሸት አይደለም እውነትን ያየትን መስሪያ ቤት ላይ ያገኘሽ ሰው ነው ላይ ምናምን ተምን ሰደበኝ። ተናድጄ ምናምን ወጣሁኝ። አነሱ ጋር ተነጋገሩ። እዛ ቤተሰቡ ሁላ እንዲሆን እንትን ይሄ ያደረገ ሌላ ቤተሰብ ነው፣ እንትን ያለ የመጀመሪያ የራሳችን ልጆች መቅጣት አለብን ምናምን አለ። አይ የራሳችን ልጆች እንትን የሚባልም አንድ ተማሪ። በእርግጥ መጥፎ ሰው እንዳለ ሁሉ፣ ደና ሰው እንዳለ ሁሉ፣ መጥፎ ሰው አይጠፋም። ስለዚህ አንድ ተማሪ በፈጠረው ችግር ደግሞ ደና ሰው እነሱ እንደዚህ ናቸው፣ ሁሉም ህብረተሰብ ሊሰደብ ወይም እንትን ሊባል አይደለም። በእርግጥ እንኳን እዚህ ዩኒቨርሲቲ ከፍ ያለ ይቅርና

አይ፣ እኛ ያን ልጅ የፈጠረው ችግር ሌላ ነው። እነዚህ የተፈጠረባቸው ችግር ሌላ ነው። እነዚህ በስርዓት ነው ያደጉ። ያን በቃ መጥፎ ልጅ ሊሆን ይችላል። አንድ ተማሪ ባመሰው ሌሎ ተማሪ ሊሰደብ አይችልም። በቃ የሁሉም ማህበረሰብ ልጅ እኮ ወይም በስርዓት አላደገም ተብሎ አይባልም። ያን ሌላ ነው፣ ይሄ ሌላ ነው። የሚያገናኘው ጉዳይ የለም አለ። ከዛም በኋላ ደግሞ ደሴ ላይ ምናምን ያልሞተውን የዛን ቀን ማለት ነው። የእናንተ ተማሪዎች አሁን ምን እደው የመጣባቸው ከዛ በኋላ እንዲ ለማረጋገጥ ማለት ደግማች ጠይቀችዋል። ወይም ቤተሰቦቹ እንደሚጠይቁ መረጃ አለሽ ድግሙ እንትን አይ ቤተሰቦቹ ራሱ ሂደው ማለት ነው። ከዛ ቀደም ሂደው እንትን ብለዋል። ከዛ ቀደም ግና ፖሊስ ኮሚሽን ሂዶ እንትን ስላለ ሳመለከታለ ምን ብለ በዘንድሮ ወራት ልጅ ሰደድክ፣ በዘንድሮ ወራት ለምን ትሰዳለ ይመጣላት ውጤት ለምን ትሰዳለ ብሎ ነው መልስ የሰጠኝ። አዛም በኋላ ደግሞ ሄዶ ምናምን ሲመላለሱ ራሱ እነሱ ዝቅ እየተደረጉ እየታዩ እንደ ቆሻሻ እየታዩ አላስገባም ብለው እንኳን መልሰው ነው። እያለቀሰ ተመልሶ የመጣ ውጤት መጦላት እንዴት ነው አቲጂ እየላት ነው። አይ በዘንድሮ ወራት ይመጣላትም ለምን ሰደድክ ልጅ፣ ተውሎ ምናምን መጥቶ ዚ ራሱ የነገረኝ የበለይነሽ አባት ማለት ነው እሱ ራሱ እንደዛ ከመባል የሚደረሰበት ሰዓት አለ። አዚ ባህር ዳር ማለት ነው። እናዘን ስቼ ከመጣሁ እራሱ ራሱ ነው ሀይምሮ ትክክል አይደለም። አልጨናነቅም ብዬ በቃ ቁጭ ካልኩበት ራሱ ሀይምሮ ይጨናነቅብኝ ዝም ብሎ ማለት ነው ሀይምሮ ትክክል አይደለም። አንደኛ ደግሞ

ከህዝቡም ጀምሮ በቃ መንግስት፣ ለአማራ ህዝብ እንክብካቤ ወይም እንትን ግዴታውን እየተወጣ አይደለም። በቃ የመንግስት ተብሎ ስሙ እንትን ተብሏል። እሱ ደግሞ የተሰጠውን ኃላፊነት ደግሞ በአግባቡ መወጣት አለበት። እንደገና ደግሞ እኛ ተማሪዎች በቃ ቤተሰብ መተን ይሆናል ብለን እንደነበረ እዛ ሰላም ከሌለበት ሀገር እንትን አለ ዙረን መተን አሁን እዚህ ቤተሰብ ከቤተሰብ ሸክም ሆነን እዚህ እንደገና ለነሱ ሸክም ሆነናቸው ነው ያለነው። አሁን አሁንም ቢሆን መንግስት ደግሞ ያለውን ነገር አመቻችቶ በየክልላችን በቃ ትምህርታችን እንድንቀጠል ነው። እኔም ካሁን አሁን ጀምሮ እዚህ ስመጣ ይሻለኛል እንጂ እዛ ገጠር ምናምን ሲሄድ አእምሮ፣ እየተጨናነቀ ራሱ እየነድድኝ እንትን እያልኩ አንደኛ ወይ ባላሜ ያልቆምኩ፣ ሁለተኛ ቤተሰቦችን አቆዛቆዥ፣ ሶስተኛ ደግሞ አእምሮ እየተዛባ በቃ እየተናደድኩ ና እንትን እያልኩ ና ያሉ ስለዚህ፣ መንግስት የሆነ ነገር መፍትሄ ሰጥቶ ደግሞ በየክልላችን ትምህርታችን ብዙ ተማሪዎች ዚህ ተፈናቅለው ስላሉ እንትን ብሎ በየክልላችን ትምህርታችን እንድንቀጥል ከራሴም ጀምሮ አላሚ እንዲዛባ አልፈልግም። ነገ ማልዳ ለራሴም ተስፋ ኑሮ ለሀገሬም ተስፋ ሰንጨ ስለምማር በቃ ትምህርቴ እንድንቀጥል ና ሁላችን መንግስት የተሰጠውን አላፊነት በአግባቡ ሰጥቶ በቃ በየክልላችን ትምህርታችን እንድንማር የታገቱት ወንድሞቻችን ያለ ስክሪፕት ያለ ደብተር የሚያውቁት የለም፣ እውቀት ሊሸምቱ ነው። ይሄን መንግስት የሆነ መፍትሄ ፈጥሮ ልጆቹ ወደ ሀገራቸው እንዲመለሱ።